አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ መጋቢት 23 በዚህ ቀን የዮናኪር ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። ናቡከደነጾርም ኢየሩሳሌም በወረዳት ጊዜ አባታቸው ዮናኪር አናንያንን፣ አዛርያን እና ሚሳኤልን ሶስቱን ልጆቹን ከልጅ ልጁ ዳንኤልም ጋር ወሰዳቸው። ከእርሳቸውም ጋር ከእስራኤል ልጆች ብዙዎችን ተማረኩ። ይህም ዮናኪር የንጉስ የዮአቄም ልጅ ነው። ኢሳያስም ለህዝቅያስ ንጉስ ትንቢት እንደተናገረ የቤተ መንግሥቱና የቤተ እግዚአብሔርን እቃ ሁሉ ናቡከደነጾር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በእድሜው ታናሽ ነበር። ፍጹም የሆነ ታላቅ ተጋድሎን የተጋደለ እግዚአብሔር መንፈስም አድሮበት በባቢሎን ሀገር ትንቢት ሲናገር ኖረ። ምርኮ በሆነ በአራተኛው ዓመት ናቡከደነጾርም የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ይቺ ህልም ረሳት። በባቢሎን የሚኖሩ ሁሉ ጥበበኞች ሰበሰባቸው። ከእርሳቸውም ያችን ራእይና ተርጓሚንም እንዲነግሩት ፈለገ። እነርሱ ግን ያችን ራእይና ተርጓሚን ሊያውቃት አልቻሉም። የባቢሎን ጥበበኞች ሁሉ እርሱንና ባልንጀሮቹን ሠለስቱ ደቂቅን ይገድላቸው ዘንድ ንጉሥ አዘዘ። ዳንኤልም ይሄን ነገር ሰምቶ የዘበኞችን አለቃ ስለምን እንዲህ ያለ ትእዛዝ ከንጉስ ዘንድ ታዘ ብሎ ጠየቀው። እርሱም ንጉስ ለአያት ራእይ ነው፣ የባቢሎን እና የግብፅ ጠይባን ሁሉ እርሷን ራእዩን ትርጓሜያኑን ሊነግሩት አልተቻላቸውምና ብሎ መለስለት። ዳንኤልም የዘበኞችን አለቃ እኔ ለንጉስ ህልሙንን እንደምነግረውና ፍችኑም እንደምተረጉምለት ስለኔ ነገረው። ሊህም ተዋቸው አለው። ከዚህም በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹ ሠለስቱ ደቂቅም ከእርሱ ጋር የንጉስ ህልም ፍቿን ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉስ ገብቶ ህልሙንና ፍቿን ነገረው። ከእርሱ በኋላ ስለሚነሱ ነገስታት ከእርሳቸውም ከእያንዳንዳቸው የሚሆነውን ገለጠለት። ዳንኤልም ቃል ናቡከደነጾርን ደስ አሰኘ። በፊቱም ሰገደ፣ ብዙ እጅ መንሻም ሰጠው ታላቅ ክብርም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾሞ ከዚህ በኋላ ናቡከደነጾር ሌላ ህልም አየ። ያንም ተረጎመለት እንዲህ ብሎ አስረዳው፤ ስለታበይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር ሰባት ዓመት ያኖር ዘንድ አለው። እንደንሳም ሳር ትበላለህ። ከሰባት ዓመት በኋላም ወደ መንግስት ይመልሳል በማለት ይህም ተፈጸመበት። ናቡከደነጾርም ከሞተ በኋላ መልአክ በግድግዳ ላይ የጻፉትን ለልጁ ለብልጣሶር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሁፉ የጠቆረ የተመጠነ የተመዘነ እንደሆነ ትርጓሜም ዙፋንና መንግስቱን እግዚአብሔር የሰጠው መሆኑን ገለጠለት። እንዲህም አለው ቢመዘነ ጎደለው ሆነ አገኘ መንግስትም ለፋርስ አሳልፎ ሰጠ። ትንቢትም ተፈጸመች። እግዚአብሔር እስከ ዓለም ፍጻሜ የሚነግሱትን ነገስታት በራእይ ያሳየው ያሰው የመሲህንም መገለጥ አሳየው። ከዚህ በኋላም የእግዚአብሔርን ክብር፣ ልዕልናውን፣ ጌትነቱን አሳየው። ከዚህ በኋላም የእግዚአብሔርነቱን ክብር፣ ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ክርስቶስ ወደ ዓለም መምጣቱን ትንቢት ተናገረው። ሱባኤዎችንም ወሰነ እነዚህም ሰባዮች በተፈጸሙ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መጣ። ክርስቶስ ይመጣል ሊገሉታልም፣ ለኢየሩሳሌም መዳኛዋ ይሆናታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም እንደሚፈርስ የተናገረ ትንቢት ሁሉ ተፈጸመ። በባቢሎን አገርም ቤል የምትባል ጣዖት ነበር። ምግቡንም ሁል ጊዜ አስራ ሁለት ጫንም በሚፈጅ ቻለ አስራ ሁለት መስፈሪያ ስንዴ አርባ በግ ሰባት ፊቀን የወንጠጅ እያወጣጡ ይሰጡት ነበረ። ንጉስም ሁል ጊዜ ይሰግድለታል። ቤል ጣወትም ከንጉስ ቤት የሚሰጡትን የሚበላልና የሚጠጣ ይመስለው ነበረ። ንጉስም ዳንኤልን ለቤል ማትሰግድ ለምንድነው? አለው። ዳንኤልም ንጉስ፣ እኔስ ስለ ሰማይና ምድርን ለፈጠረ ፍጥረቱ ሁሉ በህያውነት ለሚያኖር አምላክ እንጂ ለሰው እጅ ስራ ጣዖት አልሰግድም አለው። ንጉስም ቤልያው ያልሆነ ይመስልሃልን በየነጋታው እንዲበላ እንዲጠጣ ተየምና አለው። ዳንኤልም በንጉሱ ሳቀበት፣ ንጉሶይ ይበላል ሊጠጣል እያሉ እያታተለሉ ይህ በውስጡ ጭቃ ላዩ ነሀስ ነው፣ ምንም ምን አይበላም አይጠጣም አለው። ንጉስም ተቆጣይ ጣዖቱንም ካህን ጠራቸው። እውነት ነውን ቤል አምላክ አይበላም አያጣምነ? አላቸው ሁልጊዜ ምሰጠው በእውነት ይበላል ይጠጣል አሉት። ከዚህም በኋላ በመሸ ጊዜ ከጣዖቱ ዘንድ መብሉን እና መጡን ሁሉ ንጉስ እየተመለከተ ካህናቱ አስቀምጠው ወጡ። ጣዖቱ ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉስም ከዚያ ሆኖ እያየ በጣዖቱ ቤት ውስጥ አነሰነሰው። ንጉሱንም በቁልፉ ከዳንኤል ጋር በአንድነት ቆልፉበት፣ አተመቡትም፣ ወደ ማደራቸው ሄዱ። የጣዋቱ ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋር በሌሊት በዚያ ገብቶ በሉ፣ ጠጡ፣ በመጡበት ተመለሱ። በማግስቱ ንጉሱ መቶ የጣዋቱን ቤት ከፈተ። ራሱ ካኖሮ መብሎች ምንም አላገኘም። ንጉስም ቤል ሆይ ፈጣሪ ዳንኤልን አሳፈርከው፣ አንተ ገናናነ ብሎ ጮኸ። ዳንኤልም ሳቀ። ንጉስም ወንዶችና ሴቶች ልጆችን ፈለጋቸው፣ በአመድ ላይ አሳያው። ንጉስም የጣወቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ የተሰወረው የሚገቡበትና የሚወጡበት ለንጉስ አሳዩት። ያን ጊዜ ንጉስ ተቆጥቶ የጣዖቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራብንም አፈረሰ። ከዚህ በኋላም ደግሞ የባቢሎን ሰዎች የሚያመልኩት የሚሰግዱለት ታላቅ ዘንዶ ነበረ። ንጉስም ዳንኤል፣ ይህንስ አምላክ አይደለም ትለዋለህ? እነሆ ሕያው ነው፣ ይበላል፣ ይጠጣል። ናስ ነው ትለው ዘንድ አትችልም። ና ስገድለት እንጂ ያለው ዳንኤልም ለንጉስ እንዲህ ብሎ መለስለት፣ እኔስ በያሆ ከሚኖር ከእግዚአብሔር በቀር ሌላ አልሰግድም፣ ግን ያለ ሰይፍና ያለ በትር ይህን ከይሲ እገድለው ዘንድ አሰናብተኝ ያለው ንጉስም፣ አሰናበትኩ አለው። ዳንኤልም ጠጉርና አደሮ ማር ወስዶ እንደእንቁላልም አርበልብሎ በእሳት አጋለው በሙራቅ ጠቅልሎ ለከይሲው አጎረሶ በዋጦም ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁን ተመልከቶ አላቸው። የባቢሎን ሰዎችን በሰሙ ጊዜ እጅግ ተቆጡ። ወደ ንጉስም ተሰብስቦ አይሁዳዊ ዳንኤል ነግሷልን? እነሆ ቤልን ሰበረው፣ ካህናቶችንም ገደላቸው። ከዚያ ደግሞ ዘንዶን ገደለው። አሁን እርሱን ዳንኤልን እንድንገድለው ካልሰጠህን አንተም ቤተሰብህንም እንገድላለን አሉት። ንጉስም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ፣ ግን ዳንኤልን ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ ጣሉት። በዚያም ሰባት ቀን ኖረ። ከረሃብ ጽናት የተነሳ እንዲበሉት በሌላ የሚሰጧቸው በዚያ ነቆነኖች ምንም ምን አልሰጧቸው ነበር። እግዚአብሔርም መልአኩን ወደ እንባቆም ላኮ። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳት ተሸክሞ ሲሄድ በራስ ጠጉሩ ተሸከመው። ወስዶም ዳንኤል ባለበት ጉድጓድ ውስጥ አኖሮ፣ ዳንኤልም ተመግቦ እግዚአብሔርን አመሰገኖ በእንባቆመም ቃል ተረጋጋ። በዚያች ሰዓት እግዚአብሔር የላከው መልአክ ወደ አገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛው ቀንም ስለ ዳንኤል ያለቀሰ ንጉሥ ወደ ጉርጓዱ መጣ። ዳንኤልም ሙቶ አንበሶች የበሉት መስሎት ነበርና ወደ ጉርጓዱም ሲመለከት ዳንኤልን አየው። አንበሶቹም እንደ ድመቶች እግሮቹን እየራሱ ከእግሮቹ በታች እጥፍጥፍ ብለው ተኝተው ነበር። ንጉሥም እግሮቹን እስከሚልሱ እንደ ድመቶች አንበሶችን ያገረመለትን ያስገዛለትን የዳንኤልን አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያ ጊዜ ዳንኤልን ከጉድጓድ እንዲያወጡት እነዚያም የዳንኤል ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉስ አዘዘ። ወዲያም እነዚህ አንበሶች በንጉስ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱ ጊዜ በባቢሎን ኖረ። እርሷም ሰባ ዓመት ናት። ከዚህም በኋላ